ፈስ ያለበት ዝል አይችልም። አልቻት ቀመሟ አይሶስና ዛሬ ሀይሚን ሚን ጠርተሽ ትመጫለሽ? ከህይወታችን ውጭ ልን ከማና ከማ ይመስልሻል? አሁን ከዳኒ ና ከሀይሚ ይመስልሻል? ነገራቶች እኮ ሀይሚ በተቃራኒ ነው የምታወራው። ባይዘወይ የምር በተቃራኒ ነው የምታወራው። እናንተ አንደርስታንድ ካደረጋቸዋት በተቃራኒ ነው የምታወራው። ሶ አሁንም አሁንም ሶስና እና ብሩክ አልገባቸውም ማለት አልገባቸው ማለት ያኔ፣ ብሩክ ያው በሀይሚ እንደማይደራደር ኮ እሷም ታውቃለች። ግን ደግሞ ዝም ቢል ባይጋፈጥ አሳልፈ ሰተኛል ትለዋለች። እንደዚህም እያወራችሁ ማለት ነው። እንደዚህም እያለችው ትላንትና አይታችኋል ምን አይነት መልስ እንደመለሰለት የመልስ ምት ነመለሰለት ትላንትና ማለት ነው። ያም እንደዛ እያለችው አያገባህም ብዙ ነገር ብለዋለች አይደለ? እንደዛም እያለችው እኔን እኔ ጠፍጥፌ ነው ማስወጣ ከሀይሚ ህይወት ብሎ የመልስ ምት መልሶለታል። ሰላም ጤና ይስጥልኝ የሰኒ ቤተሰቦች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ሰላማችሁ በየላችሁበት ብዝት ይበልልኝ። እንዴ ናችሁ? ደህና ናቸው፣ እግዚአብሔር ይመስገን። እንግዲህ ባይዘዊ ቡቡ ዛሬ እጁን ተታቷ አየሁ። የእውነት በጣም ነው እየተናደድኩ የምር። ማለት ያው አጽያት እንደሆነ እምነታችን እንደማይፈቅድ አምሬድ ሹር በጣም ጠንቅቆ ያውቃል። ቢኮስ ከዚህ በፊት ከማርክ ጋራ የሰሩት ቪዲዮ አለ፣ ትክክል እንዳልሆነ ማለት ነው። ሰዎች አሁን እያወቀ እንደዚህ ሲሆን የእውነት በጣም ነው የሚደብረው፣ ያናድዳል። ከእግዚአብሔር ጋር መጣላት፣ ልባችሁን ይመልስ። አንዳንዴ ብር ስታገኙ ብር አንዴ አንዳንዴ መጥፊያችሁ ይሆናል፣ አንዳንዴ ደግሞ መነሻችሁ ይሆናል ማለት ነው። መመለሻችሁ ይሆናል፣ መጥፊያችሁ፣ ልክ እንደዚህ ማለት ነው። ብቻ ያው ዛሬ ቅመሟ ለአምስት ደቂቃም ርር ድብን አደረገቻት ለሶሲ ማለት ነው። ሶሲ አሁን ዛሬ ሀይሚን መጥራት አልነበረባትም። ቢኮዝ ትላንትና ባልዋን ጠርቶ አቃጥሎታል። እሱም የመልስ ምት ሰጥቶታል። ያም ሆነ ይሄ እነሱ እየተበቀሉ ድራማ እየሰሩ እንደሆነ አሁንም አልገባቸውም። አብዛኛው ኦዲንስም አልገባውም። ብሩኬም አልገባውም። የምር አልገባቸውም። በተቃራኒ እያወራች ነው። ውጪ እያለች ነው። አን እኔ ወደፊት ቢኖረኝ ከዳኒ ጋራ አንቺ ከብሩኬ ጋር ልትቀጪ ነው ወይ አለቻት በዛውም እኮ እያጣራች ነው ማለት ነው ሃይሚ እና ይበቃችኋል በቃ ረ ቅመሟ ይበቃችኋል በቃ የምር እኛ በቃ ደበረን እኔ እንጃ እናንተ በየቀን እኮ እኛ መደበር አደረጋችሁን የምር እንዲህ ቀን በቀን ጭቅጭቅ ቀን በቀን ያንን ቃል ነው የምታነሱት የፈረደበት ያንን ፍራንክ ነው ኧረ እንደ ጊዜው ተለወጡ የእውነት እንደ ጊዜው ተለወጡ አይበቃም እንዲህ ያንን ቀል ስታነሱ ጭራሽ እንዲ ጻድቅንን አላችሁሳ ሰው እኮ በይቅርታ ይመለሳል ይቅርታ ይላል በቃ ይቅርታ ተቀበሉ ይቅርታ ማድረግ ደግሞ እንደዚህ አይደለም ቅመሟ አሁን ድራማችን ያስጠላበት ፓርቱ ምን እንደሆነ ታውቂያለሽ ይሄ ነው ማለት ነው እና ይበቃል። ድራማችሁ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። የምር ከ18 በታች ያሉት ህጻናት በያዩት ይመረጣል፣ እንደኔ ማለት ነው። በጣም ነው የሚደብረው፣ በጣም ስለሚያስጠላ እናንተ ደግሞ ጨረቃዎች በእንደዚህ አይነት ስትገኙ የእውነት በጣም ነው የገረመን። ማለት ሰው እኮ በአንድ ምክር ይመለሳል እናንተ ጭራሽ በቃ ዘልቃችሁ ገባችሁበት ማለት ነው። መጨረሻው ምን እንዲሆን ምን እንደሚሆን እግዚአብሔር ነው የሚያውቀው። ማለት ሰው እኮ የጠፋውን ይመልሳል እንጂ ከጠፋው ጋራ ተያይዞ ገደል አይገባም ማለት ነው። አሁን ሶሲ እባክሽ ውጪ፣ እባክሽ በቃ አትጥሪያት ሀይሚና፣ አትጥሪያት ብሩክንም አትጥሪ። እየተበቀለሽ ነው፣ እየተበቀለሽ ነው ባልሽን ስለዚህ መቀመጥ ካለብሽ ፓርት መቀመጥ አለብሽ። በቃ ሁለታቸውን አትጥሯቸው እና ቡርኬ ራሱ ባይቀርብ ባይነኝ ነኝ። ምክንያቱም እየተበቀሏቸው ነው እነሱ። ስንፈታቸውን ማሳየት አልፈለጉ መሸነፋቸውን አላደለ አንድም ብዙ ስለሄዱ እንዴት ብለን እናስረዳን ብለው ግራ ገብቷቸዋል። እና በቃ እናንተ ተረዷቸው፣ የምር ተረዷቸው። ተሸነፎላቸው ማለት ነው የምትረዷቸው። ካሜራ ለመጥራት ዛሬ ሶሲ ካሜራ መጥራት አልነበረብሽም ሀይሜ ማለት ነው። ጭራሽ እኮ ብሩኬም ልጠራው ነበራልሽ። ወይ ጣጣ። እናንተ ነገሩን ሊበርድ አትፈልጉም እንዴ? ሶ ጭቅጭቅ ብሌ ጭቅጭቅ አይሰለቻችሁም? የምር ይሰለቻል። ረበስ ማር ሲበዛ እኮ አጠጡትም ልክ እንደዛ ማለት ነው፣ ይመራል እና ለኦዲየንስ ክብር ስጡ። የምር ለኦዲየንስ ክብር መስጠት አለባችሁ። ኦዲየንስ እኮ ሽምግልናን የተቀመጠላችሁ ማለት ነው። እናንተ ግን ሽምግልና ረግጣችሁ እየወጣችሁ ነው ማለት ነው። ይሄ ያዋጣል? ጥሩ ነው? የእውነት ጥሩ አይደለም። ትልቅ ስህተት ነው። ከስህተታችሁ ተመለሱ፣ ተመለሱ ተውገ